ተመልሰናል አድማች፣ አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ስገኛላችሁ ፕሮግራም ፉትቦል ካፌ ነው። አብራችሁን የቆያችሁ ስለሆነ እጅግ ነው የምናመሰግነው። የትሬንትን ጉዳይ እንመልከት። ትናንትና በአንፊልድ የመጨረሻ ጨዋታውን ያደረገበት ነበር፣ በሊቨርፑል መለያ። እንመልከተው ይህንን ጉዳይ። በቀጣይ ውድድር አመት የሪያል ማድሪድ ተጫዋች እንደሚሆን ይታወቃል። እሱም ቀደም ብሎ ነበር የሊቨርፑል ደጋፊዎች የሚሰናበተው። ትናንትና ግን ብዙ ኢሞሽናል ሆኖ በጣም ተመልክተነዋል። ና እንመልከተው ይህን ጉዳይ ልክ ነው ትላንትና ያው ሊቨርፑል ዋንጫ መውሰዱ ከ ሰላሳ አምስት አመት በኋላ በሜዳቸው የዋንጫ ድል ከደጋፊዎቻቸው ጋር ማክበር መቻላቸው ምናምን ትልቅ ቀን ነበር። ግን ሀያ ስምንት ቀን ሆኗቸዋል የፕሪሚየር ሊግ ሻምፒዮን መሆናቸውን ካወቀን እና ቶተናምን ካሸነፉ በኋላ ዋንጫ ሲቀር ያ የድል ሴሌብሬሽን ነበር ትላንትና መጨረሻ ላይ ዋንጫ ማንሳታቸው ነው የተለየ የነበረው። ለእኔ ግን እዚህ የጨዋታ ላይ የነበረኝ የኔቴክ የትሬንት ጉዳይ ነው እና በጨዋታውም ላይ ብዙ ትኩረት አግኝቶ ነበር። መቼ ሳለም ዳይሬክተሮችን ትኩረት አግኝቶ ነበር፣ ካሜራ ይከተለው ነበር። አንደኛ ይጫወታሉ የሚል ጥያቄ ነበረኝ ያጫወቱት የሆነው አሰልጣኙ። የባለፈው የብራይተን ጨዋታ ላይ ተቀይሮ ገብቶም አልተጫወተም ዘጠና ደቂቃ ቤንች ሆኖ ነው የጨረሰው። ስለዚህ ያጫወቱት የሆነው የሚለው ጥያቄ አንድ ጥያቄ ነበር። ሁለተኛ የሚኖረው ሪያክሽንስ ምን ይሆናል? የዛሬ ሁለት ሳምንት ከአርስናል ጋር በነበረው ጨዋታ ተቀይሮ ሲገባ የፓርቲውን መንፈስ ጭምር የቀየረ የተቀላቀለ ድምጽ ነው የነበረ። ሙሉ ጩኸት ብቻ አልነበረ። ሙሉ አድናቆት ብቻ አልነበርም። ግን ከዛ ጨዋታ ከቀናት በፊት እንደሚለቅ ይፋ አድርጎ ስለነበር እንደው 40 ፐርሰንት ይሁን 50 ፐርሰንት፣ ማይኖሪቲ አልነበርም የተጮህበት። በጥቂት ደጋፊዎች ብቻ አልነበር፣ በብዙ ደጋፊዎች ነው የተጮህበት። እኔ ሶሻል ሚዲያው ላይ ያለው ስሜትና ስቴሪየም ውስጥ ያለው ስሜት የተለያየ ነው ብዬ አምን ነበር፣ ግን ያ ጨዋታ ሌላ መልክ አሳየ። ኦፍ ኮርስ ሶሻል ሚዲያ ላይ ያለው የምንድን ነው? የአብዛኛው ሰው ሪፕሬዘንቴሽን እኮ ነው፣ ጠቅላላውን አይወክልም ይሆናል ግን የሆነ ፍንጭ ደግሞ ይሰጣል። ስለዚህ የሊቨርፑል ደጋፊዎችን ስሜት ነበር የተረዳ ነው። የቁጣ ምናልባት የመከዳት ምናምን አይነት ስሜት ነበር። ከጨዋታው በኋላ እንደተናገረው ግን ለአሰልጣኙ ሄጄን የጠየቅኩት ለአንድ ጊዜ ለአንድ ጊዜ ይህንን መለያ መልበስ ፈልጋለሁ ብዬ ጠይቅ ያለሁ። ተጠራጥሮ ስለነበር ሄዶ አሰልጣኙን ባካ ጫውተኝ ብሎ ጠይቋቸው ነበር። ሁለተኛውን አጋማሽ አጫውተውታል ስለዚህ አንዱ መልስ እሱ ነው እሳቸው ማጫወታቸው ነው ሁለተኛ የሚኖረው ሪያክሽን ምን ይሆናል የሚል ነው እኔ በዚህ በሰሞን ውስጥ በጣም አጀንዳ ሆኖ ስለነበር የሊቨርፑል ደጋፊዎች እሱን በተመለከተ ያሰሙት ተቃውሞ አንዳንድ ሰዎች የያዙት አቋምን አድንቅ ያለው በጣም ለምሳሌ መሀመድ ሳለ መሀመድ ሳለ በሊቨርፑል ተጨማሪ ሁለት አመት ኮንትራት አለሁ ስለዚህ በጣም ዲፕሎማቲክ የሆኑ መንገድ ደጋፊዎቹን አለመተቸትም ልክ አይደለም አለ። ልክ አይደለም 20 አመት አገልግሎ እንደዚህ አይነት ሽኝት ለአንድ ተጫዋች ከ6 አመት እስከ 26 አመት እድሜው ድረስ ቆይቶ ልክ አይደለም። ይሄ ልክ ነው፣ ቅር መሰኘት አንድ ነገር ነው፣ ግን እንዲህ ማረግ ትክክል አይደለም። ማን እንዴት ማሰብ እንዳለበት አልናገርም፣ ግን ይሄ በፍጹም በተለይ እንዲህ አይነት በሊቨርፑል ትልልቅ ሞመንቶች ውስጥ ትልቅ ጥቅም ለሰጠ ተጫዋች ደግሞ ሊቨርፑላዊ ለሆነ ተጫዋች እዛው ክለብ ውስጥ ላደገ ተጫዋጭ ትክክል አይደለም ብሎ ዲፌንድ አደረገው መጀመሪያ። ስለዚህ ሊቨርፑል ደጋፊዎች ልክ አይደላችሁም ለማለት ፖለቲካዊ ትክክለኝነት አላስፈለጉ ተናግሯል። ያንን ከዛ ክሎፕ መጡ። ክሎፕ ያው ትላንትና እዚህ ክብረ በዓል ላይ ተገኝተዋል። ልክ ሳላህ እንዳለው ደጋፊዎቹ ሀርሽ ነበሩ፣ አይገባውም እንደዚህ አይነት ነገር። እንዲያውም ደ ቤስት ወይ ፖስብል በሆነ መንገድ በጣም በአማረ ሁኔታ ነው መሸኘት ያለበት፣ ምክንያቱም ለነዚህ ደጋፊዎች ሜዳ ውስጥ ሁሉንም ነገር የሰጠ ተጫዋች ስለሆነ ብሎ ነበር የተናገረው። እና አስቡት ሀያ አመት ልታደርጉ የምትችሉትን ሁሉ ካደረጋችሁ በኋላ እንዲህ አይነት ምላሽ ሲሰጣችሁ ብሎ በቃ ምስጋና ቢሳቱ ነው ነበር ያለው። ክሎፕም ያንኑ ይሄ ፖለቲካል ኮሬክትነስ ሊመርጡ ይችሉ ነበር። አይ እንግዲህ ሰው ያው የመረጠውን የማሰብ የፈለገውን አይነት ስሜት የማንጸማረቅ መብት አለው። እኔ ሰዎችን እንዲህ አስቡ ልላቸው አልችልም። ማለት ይችሉ ነበር ትክክል አይደለም አሉ መለያውን አውጥተው ምናምን ሁሉ አሳዩ እና ቲቪውን ነው ያጠፋሁት። ይሄንን የደጋፊውን ጩኸት ሰማ ምን ያለሁ በቃ አይነት ነገር ቲቪውን ያጠፋሁት እና ትክክል አይደለም ብለው ደግሞ እንዲህ አይነት አቋም ያጹ። አይ ቲንክ እነዚህ አይነቶቹ አስተያየቶች ትላንትና ለጠበቀው ደማቅ አቀባበል ምክንያት ነበር። እነዚህ የሚሰሙ የሚከበሩ ሰዎች ናቸው። ከሊቨርፑል ታላላቅ አሰልጣኞች መካከል አንደኛው፣ ከሊቨርፑል ታላላቅ ተጫዋቾች መካከል አንደኛው ናቸው። ይህንን ያሉት እኔ ለነገሩ ባለፈው ስናነሳ ታስታውሽ እንደሆነ ተጫዋቾቹን በደጋፊዎቹ ሁኔታ ደስተኛ እንዳልነበሩ ሄዶ ካርትስ ጆንስ እንደዛ ሲያቅፈው ወይ ዞቦዝ ላይ እንደዛ ሊያረጋጋው ሲሞክር ምን ስናይ በተጫዋቾቹ ብዙ ሰፖርት እንዳለው ያሳያሉ። ከህይወት ውሳኔ ነው የወሰነው ግን አገልግሎ ብዙ አመቱን ሰጥቶ ና ከእንግሊዝ ውጭ ላለ ክለብ ፈርሙ የተጫወተው ስለዚህ፣ ትላንትና እኔ የማውቀው የሊቨርፑል ክላስ ትላንት የነበረው ክላስ ሲገባ ሚሁን፣ ዋንጫ ሊወስድ ሲመጣ ሚሁን፣ ከዛ ደግሞ እንደገና በኮፒንድ ሄዶ ዋንጫውን አስቶ ከደጋፊዎቹ ጋር እንዲሁ ያንን ጊዜ ሲያሳልፍ እንደ ሰውም ደግሞ የሚያሳዝን ሞመንት ነበር። ትልቅ ስሜ ያ ወደ ሌላ ክለብ ሄደ ማለት ሊቨርፑል አይወድም ማለት አይደለም። አንድ ተጫዋች የፍላሚንጎ ተጫዋች ሆኖ ሊያድግ ይችላል። ፍላሚንጎን እየደገፈ ምናምን፣ ከዛ ግን ከሀገሩ ይወጣል ወደ አውሮፓ ይሄዳል ወደ ምን ይሄዳል እና ፍላሚንጎን አይወድም ማለት አይደለም። ከስድስት አመቱ ጀምሮ ከልጅነቱ ሕጻንነቱ ጀምሮ የሊቨርፑልን መለያ እየለበሰ ያደገ ነው። ለ ሀያ አመት የተጫወተ ተጫዋች ነው እና ትናንትና የነበረው ሽኝት ነው ተገቢው ብዬ አስባለሁ ግን ክሎፕ እና ሳላህ ብቻ አይደሉም። ስቲቪ ኒኮል፣ ጄሚ ካራገር፣ ሌሎቹም ትክክል አልነበረም። የባለፈው ትክክሉ የትላንት ነው ግን እንረዳዋለን። አሁን አሰልጣኝ አሰልጣኝ የርገን ክሎፕም ማዘን በመልቀቁ መከፋቱን ምናምን የምንረዳው ስሜት ነው። ልክ ነው። በነፃም ነው ደግሞ የለቀቀው። በእርግጥ የኮንትራት ጉዳይ የሁለት ፓርቲዎች ጉዳይ ነው። ለምን እስከ መጨረሻዎቹ ወራት ድረስ እንዲቆይ ሊቨርፑል ፈቀደለት ሌላ ጉዳይ ነው። ምክንያቱም ትሬንት ብቻ አልነበርም እዛ ሁኔታ ውስጥ የነበረው ሳላህም፣ ቨርጅል ቫንዳይክም እነሱ ለመቆየት ወስነዋል። ውሳኔ ነው፣ የህይወት ምርጫ ነው። እሱ ለመልቀቅ ወስነዋል። ውሳኔ ነው፣ የህይወት ምርጫ ነው። ግን የኮንትራት ጉዳይ በቱ ዌይ ነው የሚሰራው፣ ዋን ዌይ አይደለም። በሁለት ፓርቲዎች መካከል መስማማት መኖር አለበት። ስለዚህ ትሬንት ላይ የሚቀርብ ቅሬታ ካለ ሊቨርፑልም ላይ ተመሳሳይ ቅሬታ መቅረብ አለበት። ይሆናል ለምን እንደዚህ እንደሚሉ ግን እረዳለሁ። ነው የሊቨርፑል ደጋፊዎችን ሜንታሊቲ ስታይ አንደኛ የሲጅ ሜንታሊቲ ኛ ከሌሎቹ የእንግሊዝ ከተሞች ሁሉ እንደ ፊቸር በጣም የተለየ ከተማ ነው ሊቨርፑል። ከዚህ በፊት እንዳነሳሁት ለሊቨርፑል ደጋፊዎች ከሊቨርፑል የሚበልጥ ነገር የለም፣ ስካውሰር ነው። እንዲሁም አንዴ ክሎፕ እኮ በጣም የሚደነቁት ይገባችኋል፣ በቃ ያ ሜንታሊቲ በሚል እኮ ነው እና አንዴ ምናሉ መሰለ አንድ የጠራ እንግሊዝኛ ከሚናገር እና የስካውስ ከሚናገር ተጫዋች ተመጣጣኝ ችሎታ ያለው ቢኖር ሁለቱም ተጫዋቾች ችሎታቸው ተመጣጣኝ ቢሆን፣ አንዱ ስካውስ አንዱ ኢንግሊሽ ፒውር ኢንግሊሽ የሚናገር ቢሆን ለሊቨርፑል ምን ማለት እንደሆነ ስለማውቅ ስካውሱን ነው መመርጠው ነበር ያሉት እሳቸው። እንዲያው ብችል አይስላንድ 350 ሺህ ወይም 330 ሺህ ህዝብ ይዛ አይደለም እንዲ አውሮፓ ዋንጫ የተሳተፈችው። እኔ ቢሆንልኝና ብችል 11 ስካውሰሮች እንጠቀም ደስ ይለኛል አሉ። አሁን የለም ብዙ ስካውሰር ቡድን ውስጥ። ትሬንት ደግሞ ትልቅ ተጫዋች ነበር። ለሊቨርፑል በጣም ትልቅ ተጫዋጭ። ስለዚህ ለነሱ የሚወክለው ነገር አንድ ደህና ተጫዋጭ ውሉን ሳያድስ በነፃ መልቀቅ ብቻ አይደለም። እሱ በጣም ትራንዛክሽናል አስተያየት ነው። በጣም ትልቅ ትርጉም ነበር። የሊቨርፑል ሰዎችም የኤፌሲጂ ሰዎችም ከሎካል ኮሚዩኒቲ ጋር የሚያገናኘን ግሉ ነው ብለው ነበር የሚያምኑት። ምክንያቱም ትላንትና ሲያለቅስ ካየ ነው፣ ፌክ እያደረገው አይደለም። ሊቨርፑላዊ ነው። ከማንም በላይ ሊቨርፑላዊ ነው። ሜዳ ውስጥ ካሉት የሊቨርፑል ተጫዋቾች ሁሉ በላይ ሊቨርፑል አይ ነው። ከስድስት ዓመቱ ነው አዛ ያደገው። አባቱ የሊቨርፑል ደጋፊ ናቸው፣ እናቱ የሊቨርፑል ደጋፊ ናቸው። አባቱ ገና ስሞል ሳይዝ የሊቨርፑል መለያ ያለበሱ ያሳደጉት ልጅ ነው። ኦፍኮርስ ለቋል። የህይወት ምርጫ ነው። የፕሮፌሽናል የእግር ኳስ ተጫዋችነት ህይወት ደግሞ አጭር ነው። ስንት ዓመት? አስራ አምስት ዓመት በሀይ ሌቭል ከተጫወተ ረጅም ጊዜ እንደዛ ነው፣ አጭር ነው። ስለዚህ ውሳኔዎች መወሰን አለብሽ እና ይህንን ውሳኔ ወሰን ግን እስካወሰር ነበር ነውም በክለቡ ደጋፊዎች በተለይ አይን የሚታይ ያንን የባርሰሎና እንቅጽበት የሰጣቸው በፕሪምየር ሊግ ታሪክ ከማንም ተጫዋች በላይ ብዙ አሲስት የሰጠ ያንን ሚና ሪዲፋይን ያደረገ የሚገርም ፓሰር ሆኖ፣ የቀኝ ፉልባክ ሆኖ የተጫወተ ሊቨርፑል ከአመታት በኋላ በወጥነት ሀያል ሲሆን ከዚያ ቡድን ትልልቅ ተጫዋቾች መካከል አንዱ የነበረ ሁለት ፕሪምየር ሊግ ያሸነፈ ቻምፒየንስ ሊግ ያሸነፈ ሁሉንም ዋንጫዎች ያሸነፈ አስደናቂ ተጫዋች ነው፣ ነበርም ነው። ግን ስሜታቸውን እንረዳለን። በተለይ እዛ ላሉት እስካውሰር ለሆነ ተጫዋች ከሊቨርፑል ውጪ ሌላ ማሰብ ከባድ ነው፣ ወይም ከኤቨርተን ውጭ እነሱም እንደዛ ስለሆኑ ግን አሁን ለምሳሌ ኤቨርተን አንድም እስካውሰር የለውም በዚህ ሲዝን። እና ፍርሃት አለ፣ ያ ከሎካል ኮሚዩኒቲ ጋር ያለ ቦንዴጅ እየጠፋ የሆነ ወይ የሚል ፍርሃት አለ። ግን መጨረሻ ላይ ሄዷል፣ ለአምቢሽን ሲል የማድሪድን ጥያቄ እምቢ ማለት ብዙ ጊዜ ስለሚያስቸግር ወደዛ ሄዷል። ግን ደግ አደረጉ፣ የሊቨርፑል ደጋፊዎች በጥሩ በወግ እንደሚገባ ሸኝተውታል። ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ አይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።